ሰላም ሰላም! ዛሬ እንግዲህ በቤታችን እንዴት መኖ ማምረት እንደምንችል ያውም ደግሞ ያለማሽን እንዴት ማምረት እንደምንችል እንመለከታለን። ሁለት ነገር እንጠቀማለን። አንደኛ ኳሊቲ እናተርፋለን፣ ሁለተኛ ነገር ደግሞ በዋጋም እንጠቀምበታለን ማለት ነው። ስለዚህ ዛሬ እዚህ ጋር በቤት ውስጥ እንዴት መኖ ማምረት እንደምንችል የተለያዩ ግብአቶችን በፍለፊቴ አቅርቤ አሳያችኋለሁ። መኖ እንዴት ያለማሽን ልናምርት እንደምንችል በጣም በቀለለ መንገድ አሳያቸዋለሁኝ ማለት ነው። ዛሬ መኖ ማምረትን የምንመለከተው ብዙዎቻችን እንግዲህ መኖ ለማምረት ፈልገን አንደኛ ግብአቶች ሀገራችን ላይ ያለመገኘታቸው ሁለተኛ ነገር ደግሞ ማሽን ማስፈለጉ ብለን እናስባለን። እና ይሄ ደግሞ ከስራው ትንሽ እያራቅን ነው የሚገኘው። ምናልባት የወደፊቱ ጊዜያቶች ሁሉም ዶሮ አርቢ በቤቱ መኑ ማምረት ግዴታው ውስጥ ሊገባ ስለሚችል ምናልባት ይችን ኢንፎርሜሽን ማወቃችሁ አይከፋምና እና ምናልባት ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ስለዚህ ዛሬ የምንመለከተው መኖ በቤታችን እንዴት ማምረት እንደምንችል እዚህ ጋር ግብአቶችን አስቀምጫለሁኝ የትኛውም አይነት የመኖ አምራች ድርጅት ሊጠቀም የሚችልባቸው ግብአቶች እነዚህ ናቸው ከዚህ የዘለለ ግብአቶችን አይጠቀምም በአለም አቀፍም ደረጃ ነው የምነግራችሁ በሀገራችን ላይ ብቻ አይደለም በአለም አቀፍም ደረጃ ማንኛውም የእንቁላልጣይም ቢሆን የስጋም ዶሮች ቢሆን የጫሪቶችም የፕሪሌይም ቢሆን ፑሌትም የግሮርም የሬሪንግም መኖ ብታዘጋጁ በየትኛውም አይነት እድሜ ለየትኛውም አይነት ዝርያ መኖ ብታዘጋጁ ከነዚህ የዘለለ ግብዓቶችን ተጠቀሙ። ነገር ግን ደግሞ በውስጣቸው ያለው ልዩነት ወይም ደግሞ በአንድ ኩንታል ውስጥ ሊገኝ የሚችለው የኒውትረንት መጠን ወይም ደግሞ የንጥረ ነገር መጠን ልዩነት ሊያመጣ ይችላል። ለምሳሌ ለእንቁላልጣይ መኖ እስከ 53 ነጥብ አራት ኪሎ ያክል በቆሎ ተጠቅመናል። ለፊኒሸር ወይም ደግሞ ለግሮር ወይም ደግሞ ለሬሪንግ ግን ይህን። ስለዚህ ዛሬ የምንመለከተው የእንቁላልጣይ ዶሮችን መኖ ለማምረት ነው። የተዋጣለት አይነት መኖ ነው የምናመርተው። ታዲያ ብዙዎቻችን እንግዲህ መሬት ላይ እንደዚህ ተዘርግፎ ስንመለከት ብዙ ኳሊቲውን የጠበቀ አይመስለንም። ሚክሰር እና የሚለር ማሽን መኖራቸው ወይም ደግሞ ወፍጮ እና መቀላቀያ ማሽን መኖራቸው ካፓሲቲን የሚያሳድጉት እንጂ ሌላ ምንም የሚያመጡት ለውጥ የለም። ምናልባት በተወሰነ መልኩ ወጥነት ላይ ወይም ደግሞ ማመሳሰል ጉዳዮች ጋር ለምሳሌ እዛ ጋር ኖጊ ትመለከታላችሁ እዚህ ጋር ፍሩሽካ፣ ኑግን እና ፍሩሽካ ወጥ ወደሆነ ከለር ለማምጣት ሚክሰር ልንጠቀምበት እንችላለን። በአጭር ጊዜ ውስጥ ብዙ ኩንታልን ለማውጣት እንዲጠቅም ማለት። ሌላ ግን ምንም የሚያመጣው አዲስ የሚጨምርልን ነገር የለም። ስለዚህ ሁላችንም ዶሮ አርቢዎች መጀመሪያ የሚኖርብን ሚክሰር እና ማሽኖችን ከመግዛት ወይም ደግሞ ወፍጮና ሚክሰሮችን ከመግዛት ሳይሆን ቤታችን ልክ እንደዚህ በትንሽ ቦታ ላይ ተመልከቱት የኔ ሻራ አድርጌ የተመለከትኩት ይሄ እንደዚሁ አድርጋችሁ መኖ ማምረት ትችላላችሁ። በተለይም ደግሞ አንድ ሺ ሁለት ሺ ሶስት ሺ ዶሮ ላላችሁ ከአምስት መቶ ዶሮዎች ጀምሮ ራሳችሁ ብታመርቱ በጣም የተመረጠ ነው። ስራችሁም ደግሞ በጣም ከጥገኝነት የተላቀቀ ወይም ደግሞ መኖ በጨመረ ቁጥር ኳሊቲ ዝቅ ባለ ቁጥር የእናንተ ስራ የማይንገጫገጭበት ወይም ደግሞ ብዙ ጊዜ ከመኖ ኳሊቲ ጋር ተያይዞ የፕሮዳክሽን የፕሮዳክቲቪቲ መውረድ ሚስተዋል ነው። ከጤንነት ጉዳዮች ጋር ተያይዞ ዶሮቻችን እንዳሰብናቸው ካለመሄድ ጋር ተያይዞ ብዙ ትቸገራላችሁና ዛሬ መኖን ይዤላችሁ መጥቻለሁ። ዛሬ እንግዲህ ትንሽ በዛ ካሉ እህሎች የተዋቀረ አይነት መኖን ላቀርብላችሁ ፈለግኩኝ። የመጀመሪያ እንግዲህ ኢነርጂ ሶርሶቻችን ናቸው። የኢነርጂ ሶርስ በቆሎ ነው። በቆሎ እንግዲህ በሁለት አይነት መንገድ መጠቀም ይችላላችሁ። ነጩንም በቆሎ ቢጫውንም በቆሎ መጠቀም ይቻላል። ስለዚህ ከዚህ ጋር ተያይዞ በቆሎን በክክ መልክ ማዘጋጀት ያስፈልጋል። በዚህ አይነት መልኩ በቆሎን ትጠቀማላችሁ። ወደ ሁለት ነጥብ ስምንት የሚሆን ሴንቲሜትር ዲያሜትር ነው አጀስ ተደርጎ ይሄ በቆሎ የተከካው። ምናልባት ግን ይህንን ሳምፕል ወስዳችሁ በተለይ ስልጠና ላይ የመጣችሁ ከሆነ በሳምፕል እንሰጣለን። ሳምፕልን ወስዳችሁ እንግዲህ ማስከካት ይቻላል። በህዝብ ወፍጮ ማስከካት ትችላላችሁ። በራሳችሁም ደግሞ በመኖ መጠቀም ትችላላችሁ። በመኖ ወፍጮች መጠቀም ትችላላችሁ። ሌላው እዚህ ጋር ላይምስቶን የኖራ ድንጋይ አለ። ሌላ ደግሞ ለፋይበር የምንጠቀምበት በእርግጥ እዚህ ጋር ላይምስቶን ልንገራችሁ በዋና የሚጠቅመን ለካልሽየም ሶርሶቻችን ነው። በተለይም ደግሞ የአጥንት ግንባታ ላይ ተያይዞ፣ እንዲሁም ደግሞ ከዚህ ከሜታቦሊዝም ጥሩነት ጋር ተያይዞ ወይም ደግሞ የተስተካከለ የስርዓት ውደት እንዲኖራቸው ዶሮች ከፍተኛ አስተዋጽኦ ያደርጋል። እንዲሁም ደግሞ ጥራጥሬዎችን ከማድቀቅም ጋር ተያይዞ ከፍተኛ አስተዋጽኦ አለው። እንደምትመለከቱት እንግዲህ ይሄ በድንጋይ መልክ ወይም ደግሞ ሽርክት መልክ ነው፣ በዱቄት መልክ አይደለም። እያዘጋጀን ያለ ነው ሌየር ዋን ወይም ደግሞ ፌዝ ዋን ለወጣት ዶሮች መኖ ነው። ይሄንን እያዘጋጀን ያለ ነው። ስለዚህ ጠጣር የሆነ ነገር እንጠቀማለን። ከዚህ በተጨማሪ ደግሞ ለፋይበር ሶርሶቻችን ደግሞ የዊት ባርን ወይም ደግሞ የስንዴ ገለባን ተጠቅመናል። በፕሮቲን ሶርስ ሶያ ሚልን ተጠቅመናል። ይሄ ሶያ ሚል እንግዲህ ከዘይት ፋብሪካ የምታገኙት ተረፈ ምርት ነው። ስለዚህ ይሄ ሙሉ በሙሉ ለፕሮቲን ሶርስ ነው። ምናልባት ግን ፉልፋት ከሆነ ግን ወደ ካርቦሃይድሬቱ ወይ የፋት መጠኑ ከፍተኛ ይሆናል ማለት ነው። ስለዚህ ወደዚህ ወደ ጨው መተናል። ጨው ተጠቅመናል። ገበያ ላይ የምታገኙትን አይነት ጨው እዚህ ጋ ደግሞ ቶክሲ ባይንደር አለ እዚህ ጋር ለኤር ኮንሰንትሬት ተጠቅመናል በ2.5%። እዛ ጋር ደግሞ በተጨማሪነት ምናልባት ሌየር ኮንሰንትሬት ላይ የተወሰኑ የአሚኖ አሲዶች ዲፊሽንሲዎች ይታያሉ ወይ እጥረቶች ይታያሉና እነዚህም ተጠቅመናል። ሌላው ይህንን የፌዝ 1 ላይ እንደመሆናቸው መጠን ወይም ደግሞ ወጣት ዶሮዎች እንደመሆናቸው መጠን በተወሰነ መልኩ ከእንቁላል ትልቅነት ጋር ተያይዞ ወይም ደግሞ ላርጅ ሳይዝ ወይም ደግሞ ሚዲየም ሳይዝ እንቁላልን እንጠብቃለን። እና በተወሰነ መልኩ የፕሮቲን ሶርስ ላይ እንደ አጋዥ ምናልባት ሙሉ በሙሉ ይህንን ሶያ ሚል የምንጠቀም ከሆነ የመኖ ኳሊቲውን በጣም ጥሩ ያደርገዋል። ነገር ግን ደግሞ በዋጋ ልንጎዳ እንችላለን። ስለዚህ እንደ አጋዥ የንጉፋ ጉሎን አስቀምጫ አለሁኝ። ታዲያ እነዚህን ሁሉ ንጥረ ነገሮች ወደ አንድ ሸታ ወደ የመኖን ተወዳጅነት ለመጨመር ከሚጠቅሙ ነገሮች ውስጥ እዚህ ጋር ደግሞ ሞላሰስ ይዘናል ስለዚህ ይሄ ፍሌቨሪንግ ኤጀንት ከምንላቸው ውስጥ የሚጠቀስ ነው በተወሰነ መልኩ ካርቦሃይድሬት አለው ከበቆሎ ቀጥሎ እንግዲህ ጥሩ ካርቦሃይድሬት ያለው ወይም ደግሞ የኤነርጂ መጠን ያለው ነው ሞላሰስ የምንለው በእርግጥ ግን በመጠን በዛ ባለ መልኩ አናስገባም ኦልሞስት የዜሮ ነጥብ አምስት ፐርሰንት ነው የሚመከረው እስከ አንድ ፐርሰንት ያክል ብታስገቡ በጣም ጥሩ ነው ምናልባት ግን ከሽንት መጠን መብዛት ጋር ተያይዞ እንዳትቸገሩ ወይም ደግሞ ዩሪክ አሲድ መብዛት ጋር ተያይዞ ቤቱን ከማሽተት ከአሞኒያ ጋዝ መብዛት ጋር ተያይዞ ከሽታ ከመፍጠር ጋር ተያይዞ እንዲሁም ደግሞ የቤትን እርጥበት ከመቆጣጠር ጋር ተያይዞ ትንሽ ሊረብሻችሁ ይችላል መጠኑ የሚበዛ ከሆነ። ስለዚህ በዚህ መልኩ መጠቀም ያስፈልጋል ማለት ነው። ስለዚህ ዛሬ የምንመለከተው እንግዲህ ቺን አንድ ኩንታል ለመስራት ነው ይህንን ያዘጋጀሁት። እንዴት አድርገን እንቀላቅለዋለን፣ የትኞቹ ማሽን ያስፈልጋቸዋል፣ የትኞቹ ማሽን ያስፈልጋቸው የሚለውን በደንብ ማየት ያስፈልጋል ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን በደንብ ከግምት ውስጥ ማስገባት ያስፈልጋል። በጣም ቀለል ባለ መንገድ ብዙዎቻችን ማሽን ወደ ኋላ ያስቀረናል። እንዲሁም ደግሞ ኢምፖርት ሊደረጉ ይችላሉ ብለን የምናስባቸው ደግሞ ከውጭ ይገባሉ የምንላቸው ግብዓቶች ሙሉ በሙሉ ኢትዮጵያ ውስጥ የሚገኙ ናቸው። ምንም ከውጭ ከውጭ መምጣታቸው ብቻ ሳይሆን አገራችን ላይ መገኘታቸው ነው ዋናው ነገር። ስለዚህ እነዚህን ግብዓቶች ሁሉም በፈለገው መጠን የሚያገኛቸው አይነት ግብዓቶች ናቸው። ስለዚህ በዚህ መልኩ መጠቀም ትችላላችሁ። ወደ ሚክስ ወደ ማድረጉ እንገባለን ማለት ነው።